አክብሮታይ ሰላምታችን በእያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች። እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያ በአማራ ክልል በቦምብና ፈንጅ በተፈጸሙ ጥቃቶች ሰብአዊ ጉዳት ደረሰም። የክልሉ ብልጽግና ቀጣይ የጦርነት ተሳታፊ የብር ሸለቆ ሰልጣኞችን ቤተ መንግስቱን አስጎብኝቷል። ጀነራሉ በበኩላቸው ድንበሩን በሜካናይዝድ እየጠበቀ ነው ብለዋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ አሰብን በተወሰነ ወታደራዊ ኦፕሬሽን ለመቆጣጠር ይቻላል የሚል እቅድ እንዳላቸው ተቋሙ ገለጽም። በትግራዩ ጦርነት ከጎናቸው ተሰልፈው ተዋግተው ሀገር ወዳዱ የሚል ቅጽል ስሜት ሰጣቸው ጀነራሉ በበኩላቸው የባህር በር ጥያቄያችንን አታስቆሙትም ሲሉ ተናግረዋል። ይህንንም ሰማላችሁም። አቶ ጌታቸው ረዳ የህወሓት ሰዎችን ምዕራብ ትግራይን የሚፈልጉት ለሰሊጡ እንጂ ለተፈናቀለው ህዝብ አይደለም በሚል ያስተላለፉት መልእክት መነጋገሪያ ሆኗል። ኋላ ቀር ሲሉ የጠሩት ቡድን ሰዎችን እየቀያየረ ስልጣኔን አጽድቁልኝ እያለም አዲስ አበባ እየተመላለሰ ነው ሲሉም አክሏል። በዝርዝር የምንመለከተው ጉዳይ ይሆናል። የብርሃኑ ነጋው ፓርቲ ሁለት ህጻናት ተቃጥለው እንዲገደሉ በሆኑበት አሳዛኝ ድርጊት ውንጀላ ቀረበበት። የብልጽግናው ጋር ራሱን በተከላከለበት መግለጫው የመንግስት አካላት ሆነ ብለው ስሜን እያጠፉ ነው ብሏል። ሌላኛው መረጃችን ነው፣ ኢትዮጵያውያን በማይናማር ከተከሰተው የመሬት መንቀጥቀጥ አደጋ መትረፋቸውን ገለጹ። በዚህ የመሬት መንቀጥቀጥ አደጋ እስካሁን የሞቱ ሰዎች አሃዝም 1700 ደርሷል። ተጨማሪ አለን። ዶናልድ ትረምፕ በፑቲን መበሳጨታቸውን አሳወቁ። ይህ በእንዲህ እንዳለ ኢራን በኒውክሌር ድርድሩ ካልተስማማች የቦምብ ጥቃት ሊፈጽሙባት ዝተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል በቦምብና ፈንጅ በተፈጸሙ ጥቃቶች ሰብአዊ ጉዳት ደረሰም። የክልሉ ብልጽግና ቀጣይ የጦርነቱ ተሳታፊ የብር ሸለቆ ሰልጣኞችን ቤተ መንግስቱን አስጎብኝቷል። ጄኔራሉ በበኩላቸው ድንበሩን በሜካናይዝድ እየጠበቅን ነው ብሏል። በጠቅላይ ታማጆር ሹሙ በተጀመረ በሁለት ወራቶ ውስጥ ተጠናቆ ወደ መለቃቀም ተሸጋግሯል የተባለለት የአማራ ክልሉ ጦርነት ወደ ሁለተኛ አመቱ እየተቃረበ ቢሆንም አሁንም የመሻሻል ሁኔታን ያሳየ አልሆነም። ይህ ጦርነት ከፍ ያለ ተጽዕኖ ካሳደረባቸው መስኮቹ ውስጥ ትምህርት ተጠቃሽ ነው። እንደ ክልሉ ትምህርት ቢሮ ገለጻ ከሆነ 4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆኗል። ችግሩ በዚህ ከቀጠለ ነገ የአማራናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ይላሉ የቢሮ ምክትል ኃላፊም። እንደ ማንኛውም የብልጽግና አገልጋይ በድሮን የሚወድሙ ትምህርት ቤቶች ወታደራዊ ካምፕ የተደረጉ የህጻናት ማዋያዎችን ጉዳይ ያለነሱት አመራሩ፣ መምህራንና የትምህርት ቤት አመራሮች ላይ ግድያ እገታና እንግልት እየደረሰ ስለመሆኑ ግን ገልጸዋል። እንዲህ ያለውን ቀውስ የወለደውን ጦርነት ፖለቲካዊ ምላሽ መስጠት ፍላጎት እንደሌለው በንግግሩ ሳይሆን በተግባሩ ያረጋግጡ። አገዛዙ አሁንም ቀጣይ የጦርነት ግብዓት የሆኑ ወጣቶችን በብር ሸለቆ አሰልጥኖ በየአካባቢው ከወንድሞቻቸው ጋር ይዋጉ ዘንድም ሸኝቷል። በዚህ የሽኝት መርሃ ግብር ውስጥ ታዲያ ብልጽግና ደስኩት ያለውን የጎንደር ፋሲል ቤተመንግስትን የጎበኙ የአድማ ብተን አባላት ይገኙበታል። አገዛዙ ጥንታዊውን ቤተመንግስት አስጎብኝቶ ለአራት ኪሎ ቤተመንግስት ሰዎች ስልጣን መጽናት ይሞቱ ዘንድም ወደ እርስ በርስ ጦርነቱ አሰማርተዋቸዋል። በዚህ ወቅት ነው እንግዲህ በተለያዩ ስፍራዎች የሚፈጸሙ ጥቃቶችና የሚደርሰው ሰብአዊ ጉዳትም እንደቀጠለ ያለው። በጎጃም ቀጠና ጎንች የተፈጸመው የካምፕ ላይ የቦምብ ጥቃት ሰዎች የተገደሉበት ሆኗል። በተመሳሳይ በዱር ቤት የተፈጸመ የፈንጅ ጥቃትም ስብሰባ እንዳይደረግ ከማስተጓጎል ባለፈም የአካል ጉዳት እንዲደርስ ምክንያት መሆኑ ተሰምቷል። የፋኖ ኃይሎች የአንድነት ዘመቻ የሚል ስያሜ የሰጡትን ጥቃት መክፈታቸውን ተከትሎም ወደ ሁለት ሳምንት እየተጠጋላለ ጊዜ እየተደረጉ ያሉ ውጊያዎች ሰብአዊ ጉዳት በበርካቶች ዘንድ ያስከተሉም በብልጽግናው በኩልም የተለያዩ የፕሮፓጋንዳ ሰበቦች እንዲፈጥሩ ያስገደደ መልክ ነበራቸው። ለዚህ ጦርነት በሰፊው ይሳተፋሉ ተብለው ከሚጠቀሱ እዞች ውስጥ በሌትናንት ጀነራል ብርሃኑ በቀለ የሚመራው የሰሜን ምዕራብ በዛ አንዱ ነው። ጄኔራሉ የሚመሩት እዝ በተለይም ክልሉን ከሱዳን ጋር በሚያዋስኑ የድንበር አካባቢዎች ላይ የሚገኙ የፋኖ ኃይሎችን ያጠፋ ዘንድ ስምሪት ተሰጥቶት ቢቆይም ሳይሳካ ቆይቷል። ጄኔራል ብርሃኑ ግን ሜካናይዝድ እዙን ክፍል አሰማርተን ድንበር እየጠበቅን ዳር ድንበርን እያስከበር ነው ባይ ናቸው። ይህንን የሚሉት እንግዲህ ጥቂት የማይባሉ የኢትዮ ሱዳን የድንበር አካባቢዎችን የፋኖ ኃይሎች ተቆጣጥረው በሚገኙበት የኢትዮጵያ ሉዓላዊ ግዛትን በሱዳን ጦር ተቆርሶ ተወስዶ ባለበት በዚህ ወቅት ነው። ጄኔራል ብርሃኑ ግን ሲሆን ከሁመራ ጀምሮ ባለው የድንበር ቀጥና የጽንፈኞችና የተላላኪዎቻቸውን የጥገኝነት ተስፋ የኮንትሮባንድ እንቅስቃሴውን ጭምር ገተን ህልማቸውን አመከን ነው ሲሉ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ አሰብን በተወሰነ ወታደራዊ ኦፕሬሽን መቆጣጠር ይቻላል የሚል እቅድ እንዳላቸው ተቋሙ ገለጸ። በትግራዩ ጦርነት ከጎናቸው ተሰልፈው ተዋግተው ሀገር ወዳዱ የሚል ቅጽል ስም የተሰጣቸው ጀነራሉ በበኩላቸውም የባህር በር ጥያቄያችንን አታስቆሙትም ሲሉ ተናግሯል። ኢንተርናሽናል ክራይሲስ ግሩፕ ዲፕሎማቶችና ተጨባጭ ያላቸውን መረጃዎችን አጠናክሮ ያቀረበው ሀተታም የኢትዮጵያና የኤርትራ ግንኙነት በተለይም ከወራት ወዲህ እየተቀየረ ስለመምጣቱ በመግለጽ ይጀምራል። ዐቢይ በፓርላማ ኤርትራን ለባህር በር ብለን አንወርም ብሏል። ነገር ግን ጉዳዩን በቅርበት የሚመለከቱ የቀጠናው ዲፕሎማቶች የአራት ኪሎ አስተዳደር ይህንን በቅርቡ ማድረጉ የሚቀር አይሆንም አሉኝ ሲልም ይገልጻል። የቅርብ ጊዜው ይህ ውጥረት የአፍሪካ ቀንድ ሌላኛውን ቀውስ ይዞ ይመጣል ሲልም ያስጠነቅቃል። ሩሲያ ከዩክሬን ክሬሚያን፣ እስራኤል የጎላን ኮረብታዎችን በኃይል ከመጠቅለላቸው ባሻገር ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸው ለአብይ አህመድ አሰብን መውሰድ ይቻላል የሚል ድፍረትን ይሰጣቸዋል ሲልም ያክላል። እንዲያም ሆኖ አሁንም ኤርትራና ኢትዮጵያ ወደ ጦርነት እንዳያመሩ ሊያስቆሙ የሚችሉ ሀገራት አሉ የሚለው ክራይሲስ ግሩፕ ቻይና፣ ሳውዲ አረቢያ፣ ኬንያና ቱርክ የዲፕሎማሲ ስራዎችን በማከናወን የአስመራና አዲስ አበባ ሰዎችን ያቀራርባሉ የሚለው አንደኛው ተስፋ ስለመሆኑም ጠቅሷል። ከዚህ ጋር በተያዘም የፈረንጆቹ የ2018 የሳውዲ አረቢያውን የአብይና ኢሳያስን ስምምነት የሚያስታውሰው ተቋሙ ህወሀትን የጋራ ጥላት በማድረግ ላይ የተመረኮዘ ስለመሆኑም ይጠቅሳል። አሁን ቀውሱን በማቀራረብ ሊፈቱ ይችላሉ የተባ ባሉት ሀገራት ለሁለቱ ጦርነት ናፋቂና ጠማቂ መሪዎች ሊያቀርቡ የሚችሉት የጋራ ጠላትን ግን አላስቀመጠም። አብይ አህመድ ራሳቸውን የሚመለከቱት በባህር በር ላይ የተሰራን ታሪካዊ ስህተት እንደሚቀለብሱ ትክክለኛ ሰው ነው። ዋነኛ ትኩረታቸው ደግሞ ከድንበር ሰባ ኪሎ ሜትር አካባቢ ርቀት ላይ የምትገኙ አሰብ ነች ሲልም ይቀጥላል። ሰላሳና አርባ አምሳ ስድሳ ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። መቶ ሰላሳ ሚሊየን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ኤርትራም አብይ በወታደራዊ ኃይል የመቆጣጠር ሙከራ እንደሚያደርግ አምናለች የሚለው ክራይሲስ ግሩፕ ወረራ አልፈጽምም የሚለውን የጠቅላይ ሚኒስትሩ ንግግር የህልውና ጉዳይ ነው ካሉት ጋር አብሮ የሚሄድ እንዳይደለ መረዳቷንም ያብራራል። አስመራ አብይ አህመድ ወደ ሶማሌላንድ ተጉዞ ፈርመውት የነበረው ስምምነት እፎይታ ሰጥቷት እንደነበር አስታውሶም፣ አንድም የአዲስ አበባው መንግስት ወደ አሰብ መመልከቱን እንዲያውቁም ሁለትም እንደ ግብጽና ሶማሊያ ካሉ ሀገራት ጋር ግንኙነቷን እንድታጠናክር እርዷት እንደነበርም ያስታውሳል። የአራት ኪሎ አስተዳድር የሶማሌላንዱ ህልም ከከሸፈ በኋላ ግን ሙሉ ትኩረቱ አሰብ ሆኗል ሲልም ያክላል። ሁለቱ ሀገራትን ወደ ጦርነት ለመውሰድ ከአሰብ ባሻገር ገፊ ያላቸውን ተጨማሪ ምክንያቶችንም ያስቀምጣል። አንዱ የሌላኛቸውን ተቋሚ በማስታጠቅና ና በመደገፍ የሚወነጃጀሉ ስለመሆናቸው አንስቶ የኢትዮጵያ መንግስት ብርጌድ ና ሀማዱና ሌሎችንም የኢሳያስ ተቋሚዎችን እንደሚደግፍ የአስመራው መንግስት ደግሞ የአማራ ታጣቂዎችን እንደሚረዳና ከትግራይ ኃይሎች ጋር ሚሰራል የሚሉ ክሶች እንደሚቀርቡ ተንትኗል። ሌላኛው የጦርነቱ ገፊ ምክንያት ደግሞ የውክልና ጦርነታቸው በአፍሪካ ቀንድ ማድረግ የሚሹ ሌሎች ሀገራት ናቸው። የተባበሩት አረብ ኢሚሬቶችን በአንድ ወገን እንደ ግብጽና ሳውዲ አረቢያ ያሉትን ደግሞ በሌላ ወገን በማስቀመጥ ይህ ሌሎች ሀገራት ፍላጎታቸውን ይዘው የገቡበት ጦርነት የሚያስከትለው ጉዳት ደግሞ በሱዳን ማየት እንደሚቻል ያብራራል። በተጨማሪ የተነሳው የጦርነቱ መነሻ ምክንያት ተደርጎም የተገመተው ጉዳይ ደግሞ የትግራይ ወቅታዊ የፖለቲካ ቀውስና የተፈጠረው ልዩነት እንደሆነ ተቀምጧል። በጥቅሉ አብይ አህመድ በአፋር ድንበር በኩል አሰብን በመጠነኛ ወታደራዊ ኦፕሬሽን መቆጣጠር እንደሚችሉ እምነቱ እንዳላቸው ዲፕሎማቶችን ዋቢ አድርጎ ያሰፈረው ክራይሲስ ግሩፕ አስመራ ደግሞ በትግራይ በኩል ሌላ የጦርነት ግንባር የመክፈት እድል እንዳላት ያብራራል። ተቋሙ በአፋር ክልል የኢትዮጵያ ሰራዊትን የማጠናከር ተግባራት ማረጋገጫ ሰጥቶበታል። እናም ያ ጦርነት ከመቀስቀሱ በፊት አለም አቀፉ ማህበረሰብ የሁለቱ መንግስታት ጥያቄዎችን በመረዳት ቃላት የማቀራረብና መፍትሄ ማበጀት ሚናውን ይወጣ ዘንድ ይጠይቃል። ጠቅላይ ሚኒስትር አብይ አህመድ ከአራት አመታት በፊት ትግራይ ላይ ሰራዊታቸውን አዝምተው በሶስት ሳምንታት ውስጥ ጦርነቱን አሸነፍኩ ባሉ ሰሞን ከሳቸው ጎን ሆነው የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማው ወታደራዊ አዛዦች ሞገስ አመራሃ ግብር ሀገር ወዳዶ በሚል ተጠርተው የነበሩት ሌትናንት ጀኔራል ዮሐንስ ገብረ መስቀል ግን የባህር በር ጥያቄያችንን ማስቆም አይቻልም ሲሉ ይናገራሉ። የባህር በር ጥያቄ እየተጠናከረ መጥተዋል። ታሪካዊ ሂደቱ እንደዛ እንደሚሆን የታወቀ ነው። ቢኮዝ የገበያው ዲማንድ፣ የትውልዱ ዲማንድ እያደገ መጥተዋል። አሁን ይህንን ማቆም አይቻልም። ይህንን መልስ ብቻ ነው ማግኘት ያለበት። ከባህሩ ጋር በተያያዘ ከኢትዮጵያ ለየት ያለ እይታ ያላቸው ጎረቤቶች ኃይሎች አሉ። ያው የቀጠናው የቀውሱ አንዱ መገለጫ በጋራ ሆኖ ተፈጥሮ ለቀጠናው የለገሰውን የባህር ሀብት ያለመጠቀም ነው። አቶ ጌታቸው ረዳ የህወሀት ሰዎችን ምዕራብ ትግራይን የሚፈልጉት ለሰሊጥ እንጂ ለተፈናቀለው ህዝብ አይደለም በሚል ያስተላለፉት መልእክት መነጋገሪያ ሆኗል። ኋላ ቀር ሲሉ የጠሩት ቡድን ሰዎችን እየቀያየረ ስልጣኔን አጽድቁልኝ እያለ አዲስ አበባ እየተመላለሰ ነው ሲሉ ማክሏል። የትግራይ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከመቀለ ወደ አዲስ አበባ ከተጓዙ በኋላ ለብልጽግናው ልሳናት የሰጡት መግለጫ ጨምሮ በቅርቡ ያደረጓቸው ቃለ ምልልሶች እያነጋገሩ ሰንብቷል። በእርሳቸው የሚመራው የጊዜያዊ አስተዳድሩ ጊዜ ማብቃቱና የሚተካቸው አዲስ ፕሬዚደንትን በኢሜል ይመረጣል በሚል የብልጽግናው ፕሬዚደንት ባሳወቁም አቶ ጌታቸውም ለህክምና ወደ ውጭ መውጣታቸው በተገለጸ ሰሞን በሰጡት ማብራሪያም ወደ አንድ ሚሊዮን የሚጠጉ የክልሉ ተፈናቃዮች ያለመመለሳቸው ችግር የእኛ እንጂ የፌደራል መንግስቱ አይደለም የሚል አንድምታ ያለው ንግግር አድርገው ነበር። ትናንት በትግረኛ በግል ገጻቸው ባሰፈሩ ጽሁፍ ደግሞ ቡድኑ ሲሉ የጠሯቸውን የህወሀት አጋሮቻቸውን ስለ ተፈናቃዮችና ትግራይ ተሳስተውን ቢሆን የሚያነሱበት አጋጣሚ የለም። አጀንዳቸውም አይደለም ብለዋል። ቡድኑ ሲሉ የጠሩት አካልንም ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በውናቸው የማይፈቷቸው ሁለት አጀንዳዎች ካሉም መሬትና ስልጣን ብቻ ናቸው ሲሉም ገልጿል። ተፈናቃዮችን ከመመለስ ጋር በተያያዘ በቅርቡ በሰጡት አንድ ቃለ ምልልስ ላይ ሚሊሻዎች ብለን ጭምርና አስገባይ እያሉ ይደዋወሉ ነበር ሲሉ ተናግረው እንደነበር የሚታወስ ሲሆን ያን ተከትሎ የትግራይ ተወላጆች ጋር የተገናኙት የብልጽግናው ሹም ኮሎኔል ደመቀ ዘውዱም ወታደር ተፈናቃይ ብለው ላኩብን ሲሉ ተናግረው እንደነበር ይታወሳል። ከትግራይ የሚመጣ ተፈናቃይ ብለው ነው ሲያዘጋጁት ነው። ምክንያቱ ምንድነው ያደረጉት? ተፈናቃይ ስንመልስ ስፔሻል የሰለጠነው ወታደር ተፈናቃይ ነው ብሎ ሞሉት። ከዚያ ኋላ እዚህ መጥቶ ይገባል። እዚህ ከገባ በኋላ በድብቅ ደሞ መሳሪያ ሰጠዋል፣ እናሳጥቀዋለን። ከዚያ በኋላ እንደገና ውስጥ ሆኖ ተዋቅቶ ወልቃይትን ነፃ ናወጣለን የሚል ታክቲኩ ማለት፣ ያ ደሞ እኛ አውቀናል። ይሄን አካሄድ፣ ይሄ ሴራ ለህወሃት አይደለም፣ ለትግራይ ህዝብ፣ ለህወሃት ለራሱ አይጠቅሙም። የሆነው ሆኖ አቶ ጌታቸው ድል የህዝባችን ነው በሚል ትናንት ባሰራጩት መልእክት የቀድሞ የጊዜያዊ አስተዳደሩ ፕሬዝደንት እያለ የሚጠራቸውን አካል በብርቱ ተችተዋል። ባለፉት ሀያ ቀናት በትግራይ የሚታየው የፖለቲካ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳ ኋላ ቀር ቡድን ላለፉት ሁለት ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ መድረሱን ያመላክታል የሚለው የጊዜያዊ አስተዳደሩ ፕሬዝደንት መልእክት ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ሰዎች ሳይቀሩም የስርዓቱ ጭቃ ውስጥ ገብተው የሚያ የተዋወቁበት ሁኔታ ላይ ናቸው ሲልም ያክላል። አቶ ጌታቸው አክለውም በመጀመሪያ ተቆጣጠሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረድ ላይ ነው። ዋነኛ ትኩረቱን በመቀላሀድነት በረ በሽረ፣ አክሱም፣ ማይጨውና ባዲግራት እንደዚሁም በሌሎች የክልሉ አካባቢዎችም የሚቀጥል ነው ይላል። ተፈናቃዮች ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬትን ለማስመለስ ከመፎከር ያለፈት ጥያቄ እንኳን ሲያቀርቡ አይታዩም የሚሉት አቶ ጌታቸው ትግራይ ወጣቶች መሬታቸውን ከሽፍቶች ጠብቁ የሚል ጥሪ ማክለውበታል። ቡድኑ የሚሉት አካልን ዋነኛ ትኩረቱም አዲስ አበባ እየተመላለሰ ስልጣን ይገባኛል ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎችንን የፕሪቶሪያ ውል እናስፈጽማለን ብቻ ወንበር እንረከብ በማለት እየለመነ ይገኛል ሲሉም ነው አቶ ጌታቸው የሚያክሉት። የብርሃኑ ነጋው ፓርቲው ሁለት ህጻናት ተቃጥለው እንዲገደሉ በሆኑበት አሳዛኝ ድርጊት ውንጀላ ቀረበበት። የብልጽግና አጋር ራሱን በተከላከለበት መግለጫው የመንግስት አካላት ሆነ ብለው ስሜን እያጠፉ ነው ብሏል። በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ በሚገኙ የዛይሴ ማህበረሰብ አባላት ላይ ማንነትን መሰረት ያደረገ የዘፈቀደ ስርና ወከባ ያለፉት ተከታታይ ዓመታት በአገዛዙ ሲፈጸሙ የቆዩ ጉዳዮች ናቸው። ይህ ተግባር ዛይሴ ደንብሌ፣ ዛይሴ ኤላቁና ዛይሴ ወዘቃ በተባሉ አካባቢዎች በርካቶች ሰለባ እንዲሆኑ ምክንያት ሆኗል። ከቀናት በፊት የተከሰቱ ደግሞ አሳዛኝ ድርጊት ነው። ከሁለት ቀናት በፊት መጋቢት 19 ከምሽቱ አምስት ሰዓት አካባቢም በዛይስ የወዘቃ ጻና ኦቀበሌም ሆነ ተብሎ በግለሰብ ቤት ላይ በተፈጸመ የቤት ማቃጠል ጥቃት ቤት ንብረት መውደሙና የሁለት ህጻናት ህይወት ማለፉ መገለጹም የሚታወስ ነው። ይህ ተግባር የተፈጸመው ደግሞ የብልጽግናው የጦርነት አጋር በሆነውና የትምህርት ሚኒስትሩ ብርሃኑ ነጋ የግል ኢንተርፕራይዝ እየተባለ በሚጠራው ኢዜማ አማካኝነት ነው የሚሉ መረጃዎች ሲሰራጩ ሰንብቷል። የብርሃኑ ነጋው ፓርቲም ይህንን በጭካኔ የተሞላ አስነዋሪ ድርጊት ተከትሎ በአካባቢው የሚንቀሳቀሱ አንዳንድ የማህበራዊ ሚዲያዎችና የመንግስት አካላት የተቋሙን ስም ያላግባብ እሱ መሆኑን ለመረዳት ች ያለው ሲል ጉዳዩን አረጋግጧል ይህንን የስም ማጥፋት ሲል የገለጸውን ወንጀላ በቸልታ የሚያየው እንዳልሆነ የገለጸው ፓርቲው በእንደዚህ አይነት ህገወጥ ተግባር ውስጥ የማይገኝ ስለመሆኑ አንስቶ ራሱን ተከላክሏል ህጻናት ተቃጥሎ እንዲገደሉ መደረጋቸውን ግን አረጋግጧል ወንጀል የፈጸሙ አካላትን ለፍርድ በማቅረብ ሂደቱ ውስጥ ከዚህ በፊት የተስተዋሉ አይነት የፖለቲካ ልዩነትን መሰረት ያደረጉም ንጹሐንን ከአጥፊዎች ያለየ ጅምላ ስርና ህገወጥ ጣፈና እንዳይኖር ጠይቃለሁ በሚልም ገልጿል ኢትዮጵያውያን በማይነማር ከተከሰተው የመሬት መንቀጥቀጥ አደጋ መትረፋቸውን ገለጹም። እስካሁን ይህን አደጋ ተከትሎ የሞቱ ሰዎች ቁጥርም 1700ን ተሻግሯል። ወደ ሀገራቸው ለመመለስ እየተጠባበቁ ያሉት በማይናማር የሚገኙ ኢትዮጵያውያን አሁንም ወታደራዊ የጦር ሰፈር ውስጥ ተጠልለው ያሉ እንደሆነ ገልጸው ወደ ማይናማር የሄዱት በተለያዩ አጭበርባሪዎች ተታለው እንደሆነ በተደጋጋሚ ሲገልጹ ቆይተዋል። ሰሞኑን ከተከሰተው የመሬት መንቀጥቀጥ አደጋ ጋር በተያያዘም ሲናገሩም ውጭ ነበርን፣ ለተወሰነ ጊዜ መሬት ተንቀጥቅጦ ነበር። አንድ ህንፃ ላይ ትንሽ መሰንጠቅ ተከስቷል። ሌላ ጉዳት ግን አልደረሰም፣ ሲሉ ነው የገለጹት። እንዲያም ሆኖ ኪያውካን የሚባል አካባቢ ታይላንድ ድንበር አቅራቢያ የሚገኙ ኢትዮጵያውያን ዳግም የመሬት መንቀጥቀጥ ቢከሰት የሚለው እያሰጋቸው እንደሆነና ወታደር የጦር ሰፈር ውስጥ ሁለት ወር ሊሆናቸው እንደሆነ በጭንቀት ተናግሯል። ስለሆነ መንግስት በአፋጣኝ ከዚህ ቦታ እንድንወጣ ይተባበረን የሚል ጥያቄ አቅርበዋል። በማይናማር ከአራት ቀናት በፊት የተከሰተው አስከፊው ርዕደ መሬት የሞቱ ሰዎች ቁጥር ከ1ሺ700 በላይ ሆኗል። ይህንን ተከትሎም የሀገር ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሀዘን አውጇል። በዚህ ርዕደ መሬት እስካሁን ድረስ ሞተዋል የተባሉ ሰዎች ቁጥር 1700 ቢሆንም የአሜሪካ የጂኦሎጂካል ጥናት አርብ ዕለት እንዳሳወቀው ግን በዚህ አደጋ ከ10000 በላይ ሰዎች ሞተው ሊሆን ይችላል። በዕለቱ በሬክተር ስኬል 7.7 የተለካም የመሬት መንቀጥቀጥ በማይናማር ሲከሰት በጎረቤት ሀገራት ደግሞ ንዝረቱ ተሰምቷል። ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላድሚር ፑቲን ላይ ተበሳጭቻለሁ ሲሉ ተናገሩ። ይህ በእንዲህ እንዳለ ኢራን በኒውክሌየር ድርድሩ ካልተስማማች የቦምብ ጥቃት ሊፈጽሙባት ዝቷል። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝደንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ ሲሉ ገልጿል። ኤንቢሲ ከተባለው ቴሌቪዥን ጣቢያ ጋር በነበራቸው ቆይታም ፑቲን የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግሯል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣለም ዝቷል። በዩክሬን ያለውን መፋሰስ ለማቆም እኔና ሩሲያ ከስምምነት የማንደርስ ከሆነም የሩሲያ ጥፋት ነው ብዬ ካሰቡ ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለው ሲሉ ነው የገለጹት ይህ በእንዲህ እንዳለ ትራምፕ ኢራን በኒውክሌር ድርድሩ ካልተስማማች በቦምብ አጠቃታለው ሲሉ ዝቶል በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት እፈጽማለው ጥቃቱ ከዚህ በፊት አይቶት የማያውቁትም ይሆናል ሲሉ ነው የአሜሪካው ፕሬዚደንት የተናገሩት የኢራኑ ፕሬዚደንት ፔጀሽኬን ቴሄራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገው ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገው ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ሀሚኒ መላኳን ይፋ አድርገው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።